ሰላም ሰላም ውድና የተከበራችሁ ያዜቴ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ረፍረፌ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ሰላማችሁ ይዛ እኔ ያለው ፈጣሪ ይመስገን። እንዴት ናችሁ? ዛሬ በጣም ያሳዝናል። እንግዲህ እዚህ ጋ በትንሽ ቪዲዮ አሳንሽ ያስገብች ያስገብቼላችኋለሁ ይህ የምታዩት ልጅ ወንድማችን ኡስማን ይባላል። የውልቃይት ጠገዴ ልጅ ነው። እንግዲህ የዱባይ ደላሎች ያደረጉትን ጉድ ተመልከቱ ማለት ነው ይሄ እነዚህ ያመጡታል ሶስት መቶ ሺህ ብር የኢትዮጵያ ከፍሎ ከዱባይ ከኢትዮጵያ ወደ ዱባይ ይመጣል ማለት ነው ከመጣ በኋላ ስራ እናስገባሃለን በሚል እንግዲህ ደላሎች እየዋሹ ብዙ ወንድሞቻችንን እያመጡ ከስራቸው ከቤተሰቦቻቸው እየለያዩ በአንዴ ትለወጣላችሁ የሚል የውሸት ቃላቶችን እየተጠቀሙ እዚህ አምጥተው ወንድሞቻችንን በእንደዚህ አይነት ነገር ይጥሏቸዋል ማለት ነው። እንደምታዩት እንግዲህ ይህ ወጣት ማለት ነው በምላጭ እጁን ደረቱን ቆራርጦ በጣም በሚያሳዝን ሁኔታ ማለት ነው። እንግዲህ እነመሲ የተለያዩ ልጆች ተሰብስበው ይዘውት ልብሱን ቀይረው እዚህ ጋር ይሄ ልብሱን ቀይሮ ነው እንግዲህ ሲጋራ እያጨሰ መጠጥ እየጠጣ ያልሆነ ነገር እያደረገ ቁጭ ብሎ ያገኙታል። ኢትዮጵያውያን እህቶቻችን እንግዲህ አፋፍሰው ወስደው ተባብረው አስገብተውታል። ልጁ ምንም አያውቅም። ሙዚቃ ነው የሚያዳምጠው ጆሮ ላይ አድርጎ ማለት ነው። በጣም ያሳዝናል። የእውነት ያስለቅሳል። ቪዲዮን ቀደም ሙሉን ለቀቀው ነበረ። ወዲያውኑ ቀይ ያበራብኝና አጠፋውት ማለት ነው ድምጹን ሙሉን ለቅቄላችሁ ነበር ማለት ነው። ያው ከቲክቶክ የወረደ ነገር ነው ብዬ እና ለዛ ነው ማለት ነው። እንግዲህ ይሄ ይሄንንም በዚህም ደግሞ ከማሬን ብዬ ድጋሚ እየሰራውላችሁ ነው ማለት ነው። በጣም ያሳዝናል፣ የእውነት ልብ ይሰብራል እና ይህን ቪዲዮላችሁም ሼር አድርጉት፣ አዳምጡ ለቤተሰቦቻችሁ፣ በተለይ ኢትዮጵያ ውስጥ ያሉ ወጣት ወንድሞቻችን ዱባይ እንሄዳለን የሚሉ ልጆች እንደዚህ በህገ ወጥ ደላሎች የስንቶቹን ህይወት እያበላሹ የስንቶቹን ህይወት እንደዚህ እያደረጓቸው ነው። ካላቸው ስራቸውን ከሚሰሩት ባጃጅ እየሸጡ እኔ የማውቃቸው ሶስት ወጣት ልጆች አሉ። ደህና ስራ እየሰሩ ባጃጅ ያላቸው ባጃጃቸውን ሽጠው፣ ሶስቱም አንድ ላይ እንግዲህ በእንደዚህ ልክ በህገ ወጥ ማለት ነው ወደ ዱባይ ሄደዋሉ። ምን እንደሚገጥማቸው የነሱም ገና አልታወቀም። ገና ቅዳሜን የሄዱት አትሂዱ እየተባሉ ቤተሰብን እምቢ ብለው፣ ደላላ በአንድ ወር በሁለት ወር ታሪክህ ይለወጣል ነው የሚለው ማለት ነው፣ ስብከታቸው ታውቃላችሁ። በዛን ሰዓት ወጣቱ ደግሞ እንግዲህ የተነሳሳ ሀገሩን እየጣለ እየተሰደደ ይኸው፣ ይሄ ልጃውን የገጠመበትን እንግዲህ አስቡ። በጣም ያሳዝናል። ደረቱ ደም በደም ሆኗል፣ ቁራርጦ እጁን ቁራርጦ በሚያሳዝን ሁኔታ እንደዚህ ሆኖ ነው የተገኘ። እንዲሁም ሶስት ቀን ፖሊሶች ይዘውት አስረውት ሶስት ቀን ቀጥቅጠው ለቀውታል እና አሁን ይፈራል። ፖሊስ ምናምን ሲያይ ሁሉ ወደ ቤት ወደ ውስጥ ወደ ሱቋን ያስገባችው እህታችን እግዚአብሔር ይስጣት ማለት ነው። የእውነት በጣም ያሳዝናል፣ ልብ ይሰብራል። ይህን የመሰለ ወጣት እንግዲህ አውጥተው እዚህ ጎዳና ላይ ሲጥሉት እንደዚህ ያማል። እዚህ ጋር የምታዩት ልብስ ተቀይሮለት ነው፣ ይሄ ልብስ እንዳይመስላችሁ ማለት ነው። በጣም የሚያሳዝን ቪዲዮ ነው የመጀመሪያው። እንግዲህ እነመሲ አጥበውት ሰውነቱን ልብሱን ቀያይረው ምናምን ሰው አስመስለውት ነው ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። እግዚአብሔር ይስጣችሁ እውነት ፈጣሪ ይባርካችሁ። እናንተ ኢትዮጵያን የምታነሱት ለዚህ ልጅ የተባበራችሁ የወደቁትን እኔ የምታነሱ ኢትዮጵያኖች በጣም ነው የምናመሰግነው ከልብ ከዱባይ ላይ ያላችሁ ማለት ነውና ይሄና ያክል ደላሎች ጭክ ነዋል ማለት ነው። ብራችሁን ይበላሉ። አምጥተው ሜዳን የሚጥላችሁ እና ኢትዮጵያ ያሉ ሰዎች ደግሞ በነገራችን ላይ አይሰሙም። እኔ እነዚህ የማውቃቸውን ልጆች አራት ሂዱ፣ ጉዳችሁ ነው። እንዲዲ ነው፣ በህጋዊ ካልሆነ ይሄ የውሸት ደላላ ነው። ምንድን ነው የሚሏቸው ከሶስት ቀን በኋላ ስራ ትገባላችሁ። እንዴ ሄዳችሁ ኢጃዛ ቤት ትቀመጣላችሁ። ከአየር ወርዳችሁ ከዛ ከሶስት ቀን በኋላ የጋማችሁ ርቀታችሁ ተስተካክሎ ወደ ስራ እናስገባችኋለን። እዛ ከሄዱ በኋላ ኢጋማ የሚባል ነገር የለም፣ ስራ የሚባል ነገር የለም። ወስደው ይጥሏቸዋል። ምን በላህ የትወደግ የለም። ከዛ ወጣቱ በእራብ በበሽታ እንደዚህ ይጠቃል። ግማሹም ራሱን እየሳተ እንደዚህ ይሆናል። የከፈለውን ብር ያስባል። የኢትዮጵያውን ኑሮ ያስባል። በአብዛኛው ከፍቷቸው አይደለም፣ ለመለወጥ እየሰሩ እያሉ ይሄ ልጅ አሁን ሳውዲ አረቢያ ሰርቻለው አለ። አረበኛም በደንብ ይችላል። ሳውዲ አረቢያ የሰራ ልጅ ነው። አስቡት ብዙ ነገር ያውቃል ማለት ነው። ግን ይሁን እንጂ እዚህ ከመጣ በኋላ የደረሰበትን እንደምታዩት ነው ማለት ነው። በጣም ነው የሚያሳዝነው። የእውነት ስንቶቻችንን በስደት እንደዚህ የሆኑ እጅ ከጀርባ መሬት እየደበደበች የምታለቅሰው እሷም እንደዚሁ ነው። መድኃኒት ቤት ው ራሷን አንስታ ስልኳን እየሰባበረች ያለች እህታችን ናት። እንደዚሁ የሰራችውን ተበልታች በባሏ እና ስደተኞች ስንቶቹ ነው የእውነት እንደምታውት እንግዲህ በመዳን ቤት ው ስልኳን እየቀጠቀጠች እየሰባበረች እያለቀሰች ትገኛለች። ይሄ በምንድነው የእውነት ልብ ያማል። በጣም ልብ ይሰብራል፣ ያሳዝናል። በቃ ስደተኛ በአንድም በሌላም በድላላም በቤተሰብም በብዙ ነገሮች እንደዚህ እየተጎዳን ነው። ብዙዎቹን አይታችኋል። የቡታጅራ ልጅን አይታችኋል። እና በስደተኛ ላይ ሁሉም ይጨክናል። ስደተኞችም እራሳችንን እንጠብቅ ነው ምለው። የእውነቴን ነው ምለው በቃ ማለት ለኛ ማንም የለም ከኛ ውጭ። ቤተሰብ ይጨክንብናል። አይታችኋል ያቼ ቡታ ጅራ ልጅ ስምንት አመት አረብ ሀገር ቆይታ ስገባ እናት፣ ወንድም ቤተሰቦቿ ብሩን ልታርገው ቅርጥፍ አድርገው። እንዲሁም አንድ ወንድማችንን ባለፈው ሰርች የላችሁ አይታችሁታል እሱም እንደዚሁ ማለት ነው። እሱንም መኪና ገዝተናል ምን ገዝተናል ብለው ጎዳና ላይ ጣሉት ና ወላጅ እንኳን እየጨከነብን ነው በአሁኑ ሰዓት ላይ ማለት ነው። የእውነት በጣም ብቻ ልብ ይሰብራል። እውነ ገንዘብ አይሆነባችሁ እናንተ ደላሎች፣ ገንዘባችሁ አይባረክ፣ ላባችሁ አይባረክ። እንደዚህ እያደረጋችሁ የሰውን ባመት በሉት ብሩን ብሉ። ምን አለ ስራ ብታስገቧቸው? እነዚህ ልጆች ስራ ቢገቡ እኮ ችግር የለም። ዋናው መስራታቸው ነው። ስራ የለ አይሚሮ በሽተኛ አድርጋችሁ እንደዚህ ጎዳና ላይ ጥላችሁ በጣም ያሳዝናል፣ በጣም ያሳፍራል። እውነት ከኢትዮጵያ ይሄ አይጠበቅም። እና ቅስም የሚሰብር ነገር ነው። ያሳዝናል በጣም። ፈጣሪ በሰማይም ሆነ በምድር ይከፍላቸዋል። ስለዚህ ግፍ አትስሩ ማለት ነው። ወላጆች ሳይቀሩ ነው የሚጨክኑብን፣ ለምን እንደሆነ ግን አላውቅም። ያቺ ልጅም እንደዛው እንደለመድሽው ሄደሽ ሸቃቅለሽ ቢን የተባለች ከዛም መጨረሻ ላይ አቡነ አረጋዊ ጸበል ገባች። ከጸበል ወጥታ ራሷን ስታ ሀይሚሮ አንስታ እንግዲህ ተሰቅላ የተገኘችው ማለት ነው። በሚያሳዝን ሁኔታ ይህ ወንድማችን ደግሞ እንግዲህ ያያችሁት ያም ወንድማችንም እንደዚሁ መኪና ገዛን ምን ገዛን አስራ አንድ አመት ሳውዲ አረቢያ ግመል ሲጠብቅ ፍያል ሲጠብቅ በዚህ በጠራራ በዚህ በበረሃ ውስጥ ራቡን፣ ጥሙን፣ ሁሉን ተቋቁሞ አስራ አንድ አመት ለፍቶ ገንዘብ የላከውን ላፍ አድርገው ሲገባ መኪና የለ ብር የለ ቤት የለ የተባለው ነገር ሁሉ ፌክ እና የመዳም ቀመሞች ብቻ ሳይሆኑ ስደት ላይ ወንዶችም እየተጎዱ ነው። ስደተኛ ወንዶችም ልክ እንደ ሴቶቹ እያለቀሱ ነው። የሴቶች በወንድ ሲበሉ በቤተሰብ ብቻ አይደለም፣ በተለያየ ነገር ወንዶቹ ደግሞ በደላላ በቤተሰብ እንደዚህ እየተበሉ ነው። አደራ ብለው እናት አባቴ ብለው ሲሰጡ ሲገቡ ወፍ የለም ተንከራተውና ስደተኛ ላይ አላቅም ምን እንደሚያስጨክናቸው ያው፣ ፈጣሪ ልቦና ይስጣችሁ። አትጨክኑብን ባይነኝ ማለት ነው። በጣም ያማል፣ ከባድ ነው። ልቦና ይስጣችሁ ለደላሎችም። ከባድ ነው፣ በጣም ከሚባለው በላይ ያሳዝናል። ምንም ማድረግ አንችልም እውነት። እና ከዚህ ተማሩበት። ይህ ቪዲዮ ያስተምራል። ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ተማሩበት። ብዙ ነገር ትጠቀሙበታላችሁ እንጂ አትጎዱበትም ማለት ነው በዚህ ጉዳይ ላይ እና ለቤተሰቦቻችሁም ላኩላችሁ።